ድረስ ነው አሉ። ቀይ አበባ ተልኮላት የምግብ የሆቴሉ ስም ተነግሯት። ልብስ እፈልገው ነበረ እና በታናሽ ልጄ ስላገኘውት በጣም ደስ ብሎ። ዛሬ ደስታ ቀን ስለሆነ ይሄን ቪዲዮ በደንብ አድርጋችሁ ላይክ ማድረግ አለባችሁ። በጣም በጣም ቤተሰብ፣ ዛሬ የደረሰኝ መረጃ ዛሬ የደረሰኝ መረጃ እነግራቸዋለሁ። ጉድ ነው የምትሉት። ከጣም በጣም ቅርብ ከሆነ ሰው ነው ይሄ መረጃ የደረሰኝ። እንግዲህ ቤተሰብ ዛሬ አይታችኋል እንግዲህ የኛዋ ልዕልት ሩታዬ ያው ከስንት ጊዜ በኋላ ያው ቤተሰቦቿ ጋር ተመልሳለች። ትንሽ ያው ከቤተሰቦቿ ጋር ብዙ ሰላም አልነበረችም። ታስታውሳላችሁ፣ ብዙ ነገር አሳልፋለች ከቤተሰቦቿ ጋራ። እንግዲህ ዛሬ ቀኑ ደርሶ የእናትነት ስሜቱም ገብቷት ያው ለእናቷ ዛሬ እና ለአባቷ ሰፕራይዝ አድርጋለች። በጣም በጣም በጣም ነው እኔ ደስ ያለኝ ከምንም በላይ ማለት ነው። ሩት ታዬ ለቤተሰቦች አዎ፣ ይገባቸዋል እናት ዘጠኝ ወር ተሸክማ ወልዳ ለቁም ነገር ያደረሰችሽ እናትሽ ነች። ሁሌም ለእናትሽ ክብር መኖር ይገባታል ማለት ነው። አሁን ደግሞ እናትነቱ ደግሞ ሲገባሽ የበለጠ ደግሞ ለእናትሽ ወይኔ እንደዛ ነበር እንዴት ያለሽ አሁንም እያልሽ ስለሆነ ማለት ነው። እንግዲህ ከዛ በፊት ታስታውሳላችሁ፣ ሩታ ከቤተሰቦቿ ጋር ሰላም አልነበረችም። ያው ፍቅር አይኗን ደፍኗት ነበረ። ግን አሁን እግዚአብሔር የተመሰገነ ይሁን፣ አሁን አይኗ ተገልጾላታል። ከምንም በላይ የትም ባል ይሄዳል፣ ባል ይመጣል ሚስት ትሄዳለች ሚስት ሌላ ሚስት ትመጣለች። ገብቷቸዋል። ግን እናት ሁሌም የትም አትሄድ እናት ነች፣ ቤተሰብ ነው። ስለዚህ ሩታ ከምንም በላይ ደግሞ እናትና አባትሽ መርጠሽ እናትሽ ቤት ስለመጣሽ በጣም ደስ ብሎኛል። ከምንም በላይ ማነው ነው የሚገርማችሁ ነገር የሩታ ወዝ አሁን ተመልሷል። እግዚአብሔር ይመስገን፣ ደስተኛ ሆናለች። እህቶቿ መሀሉ በቃ ሁሉ ወንድሞቿ መሀል ቤት እናት መሀል ቁጭ ማለት ራሱ በጣም ትልቅ ነገር ነው። ሰው በሚያስፈልግ ሀሳብ ነው አሁን ሰው በሚያስፈልግ አሳና ሁሉም አጠገባሉ ማለት ነው። ለምን እርግዝና ሲሆን ጨዋታ ትፈልጋለች፣ ከሰው ጋር ማውራት ትፈልጋለች ምናምን። እዚህ ግን ብቻዋን አንድ ክላስ ውስጥ ታፍና ስትቀመጥ ማንም ዞር ብሎ አያትም። የአማራትን ነገር እንኳን እንደፈለገች አግኝታ መብላት እንኳን አችልም። ለምን ብቻዋ ስለሆነች ማለት ነው። ታስታውሳላችሁ እንግዲህ የአብርሃም ቡችሎች ራሱ ከአብርሃም ጋር ነበር ሆይ ሆይ ሲሉ የነበረው ከሩታ ጋር ሳይሆን ማለት ነው። እንግዲህ ቤተሰቦቿን ፕራንክ አድርጋ ነበረ ፕራንኩ ደግሞ በጣም እናትየውን አስደንግጧታል፣ አስከፍቷታል። በመጨረሻ ግን አስደስቷቸዋል ማለት ነው። እና ውዶቼ እንግዲህ ዛሬ እውነታውን ስነግራችሁ ማለት ነው እንግዲህ ከሄርሜላ ጓደኛዬ የደረሰኝን ነገር ልንገራችሁ። እንግዲህ በዛሬው እለት አብርሃምና ሄርሜላ እራት ጋብሷት፣ በጣም በሚገርም ሁኔታ በጣም በከባድ ቦታ ነው እራት ጋበዛት ነው የተባለው እንግዲህ አንዳንድ ፎቶ ሊወጣ ይችላል፣ ነገ ወይ፣ ታውቃላችሁ፣ የኛ ህዝብ ከማውጣት ወደ ኋላ አይልም። እንግዲህ በጣም ቀይ ያው ቤቷ ድረስ ነው አሉ ቀይ አበባ ተልኮላት የምግብ ሆቴሉ ስም ተነግሯት ምናምን ያው በቃ እኔ አላቅም። ተው ፒክ ተደርጋ ነው የሄደች ነው የተባለ ጓደኛዋ ያት እንግዲህ ለኔ ይሄን ነገር የነገረችኝ በጣም ነው የገረመኝ። እንግዲህ ሰው ሚስቱን አስቀምጦ ከማይሆን ሴት ጋራ ትዳሩን አፍርሶ እንግዲህ የሰውን የራሱን እንኳን ለለችም እስቺ ሴት ከባሏ ጋር እንኳን ከባሏ ጋር ያላትን ነገር እንኳን አልጨረሰችም የሚገርማችሁ ነገር ማለት ነው ሄርሜላ ማለት በነገራችን ላይ ትዳር ያላት ሴት ነበረች አንድ ልጅም አላት እሱን ታቃላችሁ በደንብ አርጋችሁ አንድ ልጅም አላት ትዳርም አላት ግን ከባሏ ጋር ያላትን ነገር እንኳን አልጨረሰችም አሁን ምንድን ነው መሰላችሁ አብርሽን ሌላ ነገር ውስጥ እየከተተች ነው ያለችው እግዚአብሔርን ነው የምላችሁ አብርሽን ሌላ ነገር ውስጥ እየከተተች ነው ያለችው አብርሃም ግን የገባው ነገር የለም ገብቷችኋል ይሄ ሰው አሁን ይሄ አብርሃም አሁን ይሄ ሰው አሁን አብርሃም ሂዶ እሷ ቤት ሂዶ ፒክ ሲያደርጋት በኋላ የሆኑ ነገር ቢጠነስስበት እሳ በሆኑ ነገር ቢያደርገው እሳ በቃ ሲቅለበ የሆነ ነገር እንኳን ቢደበደብ እንኳን እንዲህ ሲያደርግ ነው ነው የሚባለው። ደግሞ አብርሃምን በደንብ ያውቋል የሄርሜላ ባል አብርሃምን በደንብ አርጎናል የሚያውቀው በደንብ አርጎ ያውቃል። አርጎ እንግዲህ ታያቸው እራት፣ ግብዣ፣ አበባ እስከሚላክ ድረስ ምናምን ይሄ ሁሉ ለምን አስፈለገ? አብርሃም ግን ምን ጭንቅላቱ ምን እንደሆነ አላውቅም። ብቻ እውነት እሱን ጸበል የሚወስደው ሰው ነው የሚያስፈልገው። በቃ አብርሃምን ጸበል ወስዶ የሚያስጠምቀው ሰው ያስፈልጓል። እውነት እግዚአብሔርን ነው የምላችሁ። እችን የመሰለች ፍቅረኛው እችን የመሰለች ሚስቱን ትቶ ያው ሩታን የመሰለች ቆንጅዬ፣ የማርያምን ቆንጆ በቃ ልዕልት የሆነች ልጅን ትቶ ከዚች ከማቱን ሴት ጋራ አብሮ መንዘላዘሉ ምን ይሰራለታል አብርሃም? በጣም የሚገርማችሁ ነገር ይሄ ሰው ይሄ ባሏ የሆን ነገር እኔ አላውቅም፣ ብቻ ይሁን ነገር ሊያደርገው ይችላል። ቤተሰብ ነገ ተነገወዲያ ምን እንደሚገጥመው አያውቅም። አብርሃም እቺ ልጅ እቺ ሄርሜላ የምትባል ሴትዮ አብርሃም ላይ እየተጫወተችበት ነው ያለችው። በቃ እየተጫወተችበት ነው ያለችው። አብርሃም ከዚች ልጅ ጋር ቢርቅ ጥሩ ይመስለኛል፣ ግን አብርሃም ሊልቅ ሊርቅ አልቻለም። ገና እንግዲህ ታች ራት ግብዣው ምናምኑ ፎቶ አበባ ሁሉ ቀይ አበባ ሳይቀር ምናምን። ይህ ማለት በቃ ምንድን ነው? አፈቅርሻለሁ እንደማለት ነው። ቀይ አበባ እኮ ለአንድ ሴት መላክ ማለት እኮ እፈልግሻለሁ በቃ ማለት ነው። ከብታችሁ እፈልግሻለሁ ማለት ነው። እና እኔ ብቻ አብርሃም ልቦና ይስጦ ነው ምለው። በጣም ያሳዝናል። እንግዲህ እኔ አላቅም ስለ እሱ እንደም ባላውራውሉ ደስታዬ ነው። እንግዲህ ሩታዬ ዛሬ ያው ከቤተሰቦቿ ጋር አይታችኋል። ፏ ድምቅ ሸብረቅ ብላ እናቷን አልብሳ አንድ አይነት ለብሰው። አይታችኋል። እንግዲህ ሁሌም የምመኘው ነገር ነበር ነው ያሉት፣ አባትየው በጣም ነው ያሳዘኑኝ። ይሄን ልብስ እፈልገው ነበረ፣ እና በታናሽ ልጄ ስላገኘሁት በጣም ደስ ብሎኛል ነው ያሉት። እኔ በጣም ልቤን ነኩኝ፣ አባትየው ማለት ነው። በቃ ልብሱን ይፈልጉት ነበረ ግን ያው ሩታዬ እንግዲህ ሰርፕራይዝ ስላደረገቻቸው ማመን ያቃታቸው። ሩታዬ አሁንም እድሜ ይስጥሽ እመቤቴ፣ በሰላም ትገላግልሽ። እንግዲህ አንዳንድ ልጆች አላችሁ ለሩታ ተከፍሎች ነው የምትሰሩ ለምትሉኝ፣ ሩታዬ ሴት ስለሆነች ከሴት ጎን መቆም ስላለብኝ ብቻ ነው እንጂ ሌላ ነገር የለም። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።